በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ምን ተፈጠረ? ሰበር ዜና። በምስራቅ ሸዋ ሀገረ ስብከት በሚገኘው ጥንታዊ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም መጋቢውን ጨምሮ አራት አባቶች በታጠቁ ኃይሎች መገደላቸው ተገለጸ። መከራ መቷል። ጽዋ መቷል። ጽዋ መቷል። የመከራ ጽዋ መጥቷል። ሰማይተነት መጥቷል እንዳንሽ ጽዋ መቷል። መጠጣት ነው የሚገባን። ማሻሹ ግን አያዋጣንም፣ ማሻሹ አያዋጣንም ብሎ አልተላከ አይቀር ከንቱ ላይቀር ከንቱ፣ እሱም ይታዘበናል። ሞታ አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰው እጅ ይሞታል። እንቅፋት መቶን እንሞታለን፣ ምራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ደየዋ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ዛሬ እጅግ አሳዛኝ በሆነ መረጃ ነው ወደ እናንተ የመጣሁት። እንግዲህ ይህ መረጃ ማህበረ ቅዱሳን፣ ተዋሕዶ ሚዲያ፣ ሌሎችም የሚዲያ አካላት ዘግበውታል። በጣም እጅግ ያሳዝናል። በተለይ ብዙ ጊዜ እየተደጋገመ በደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ብዙ ቋላ ማለት ነው አባቶች በማይታወቁ በታጣቂ ኃይሎች እየተገደሉ እንደሆነ እንሰማለን። እንግዲህ ዛሬም ይህ መከሰቱ ሰምተናል። እጅግ ያሳዝናል። እንግዲህ በዚህ ዙሪያ አንዳንድ ቪዲዮዎችን እንመለከታለን። እስከ መራ ግብሩ ፍጻሜ አብራችሁን ቆዩ። ሁላችሁም በኮሜንት ሴክሽን ላይ እንግዲህ በገዳም የሚገኙ አባቶቻችን ነፍሳቸውን ይማር አንልም፣ በረከታቸው የድረሰን ነው። ለምን ይህንን ዓለም ንቀው ትተውት ለክርስቶስ ታምነው ራሳቸውን በዋሻው በዱር በገደሉ ለክርስቶስ ራሳቸውን አሳልፈው መከራ የሚቀበሉ አባቶቻችን ናቸው እና እነዚህ እንግዲህ ነፍሳቸው ገነት እንደምትገባ እናምናለን። እንኳን ይህ እነሱ እኛም ገነት እንገባለን ብለን ነው የምናስበው። በዓለም ውስጥ እየኖርን በዚህ በጩኸት ውስጥ በዋዛ ፈዛዛ ዓለም ውስጥ ዓለም እያታለለችን እየኖርን እንኳን ገነት እንገባለን ብለን እናምናለን። ምክንያቱም የክርስቶስ ልጆች ስለሆንን እንደምህረቱ ይምረናል ብለን ስለምናስብ ማለት ነው። በገዳም የሚገኙ አባቶቻችን ግን ነፍሳቸውን ይማር አይባልም። በረከታቸው ይድረሰን ነው፣ እኛም የእነሱ በረከት እንዲደርሰን። ምክንያቱም እነሱ የዚህን ዓለም ነገር ትተው መንግስቱን ለመውረስ እየሰሩ ያሉ፣ መንግስቱን ለመውረስ ክርስቶስን እያገለገሉ ያሉ፣ መንግስቱን ለመውረስ ለእሱ ታምነው እየኖሩ ያሉ ናቸውና፣ ሁላችሁም በኮሜንት ሴክሽን ላይ የአባቶቻችን በረከት ይድረሰን እያላችሁ ጻፉ። በእውነት ካመንን እምነት ካለን የአባቶቻችን በረከት ይደርሰናል። እስቲ በመጀመሪያ ምንድን ነው በዝቋላ የተከሰተው የሚለውን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 እንግዲህ እንደተከታተላችሁት ነው የካቲት እንግዲህ የዛሬ አመት የገዳሙን አበምኔት ጨምሮ ቀሰ ገበዙን መጋቢውን ጨምሮ በርካታ መነኮሳት እንደተገደሉ እና ሀዘን ውስጥ እንደነበርን የሚታወስ ነው። እጅግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዝራ እንደነበር የምናስታውሰው ነው። አሁን ደግሞ አመቱ ጠብቆ እንግዲህ ባልታወቁ ኃይሎች አባቶቻችን እንደተገደሉና የተወሰዱ ማካላቶች እንዳሉ ነው ገዳሙ ለማህበረ ቅዱሳን የዘገበው በጣም ያሳዝናል። እስከ መቼ ድረስ ይህ ነገር እንደሚሆን እጅግ ግራን የሚያጋባው። መንግስትም ለዚህ ነገር ትኩረት ሰጥቶ የአባቶቻችን ደህንነት፣ የገዳሞቻችንን፣ የቤተ ክርስቲያንን፣ የየትኛውም ቤተ እምነት ያሉትን አባቶች ደህንነት ቢጠብቅ የሀገሪቷን ደህንነት እንደምንም ለማስጠበቅ ቢሞክርና ቢያስጠብቅልን የሚል ነው እንግዲህ የምናቀርበው እንግዲህ አባቶቻችን በረከታቸው የድረሰን መቼም አምላክ ዝም ይላል ብዬ አላስብም የነዚህ አባቶች ደም በከንቱ ፈሶ ያውም እሱን የሚያገለግሉት ለእሱ ታምነው የኖሩ እሱን ተከትለው አለምን በቃኝ ብለው እርሱን መስለው ለመኖር ወደ ገዳም የገቡ አባቶቻችን ደማቸው ፈሶ መቼም ዝም አይልም ይሄ እንግዲህ አንዳንድ የሚያሳየን የዓለሙ ፍጻሜ እንደደረሰ ኃጢአታችን ምን ያህል እንደበዛ እግዚአብሔር ቁጣን እያመጣብን እንግዲህ በገዳም ያሉ አባቶችን ማጣት ማለት በጣም ከባድ ነው ለምን መሰላችሁ ዛሬ በገዳም የሚገኙ በዋሻው በዱሩ በገደሉ የሚገኙ አባቶቻችን ጸሎት ነው እውነት እኔና እናንተን እያኖረ ያለው እንጂ የእኔና እናንተ ጽድቃችን ወይም እግዚአብሔርን አስደስተን ወይም ደግሞ እግዚአብሔርን በስራችን ተደስቶብን አይ መኖር አለባችሁ ብሎ አይደለም እየኖርን ያለን ነው። በየዕለቱ የነሳ እድሜ እየተሰጠን ነው፣ ግን በአባቶቻችን ጸሎት ከሚመጣብን መዓት። ዛሬ እኮ ዓለም በጣም አስከፊ ደረጃ እግዚአብሔርን እየካደች እንደሌለ እየተቆጠረበት ባለበት በጣም በርካታ እግዚአብሔርን የሚያሳዝኑ ስራዎች እየተሰሩ ነው። ዓለምን እግዚአብሔር እንዳያጠፋት እነዚህ በገዳም የሚገኙ አባቶች ጸሎት፣ የእነሱ ምልጃ፣ የእነሱ ልመና ነው ዛሬ እኔና እናንተን ያቆዩ እና በገዳም እንዲህ አይነት የሚጸልዩልን ለሀገር፣ ለወገን፣ ለሕዝብ የሚጸልዩ አባቶች ደግሞ በሞት ስናጣቸው፣ በተለይ በእንደዚህ አይነት አሟሟት ስናጣቸው፣ በጣም በእጅጉ እኛ ተጎጂዎች ነው የምንሆነው። ሁላችንም አሁን መቼም ያለንበት የጾም ወቅት ነው፣ የሐዋርያቱ ጾም እንግዲህ። የሐዋርያቱ ክርስቶስን ተከትለው ብዙ መከራ ተቀብለው ሰማይት ሆነው ተሰይፈው፣ ተሰቅለው አልፈዋል። የእነዚህ የሐዋርያቱ ጾም ላይ እንገኛለንና መጸለይ እጅግ ያስፈልጋል። የሐዋርያቱ በረከት እንዲደርሰን፣ ሐዋርያቱን የሚሰማ ክርስቶስ እኛንም እንዲሰማ መጸለይ ያስፈልጋል። እስቲ አንዳንድ ቪዲዮዎች በተለይ ከዚህ ከሞት ጋር ተያይዞ ከገዳም አባቶች ጋር ከቤተ ክርስቲያን አስተምሮ ጋር ተያይዞ አንዳንድ ቪዲዮችን እንመልከት። የሞተ ወንድማችን ካለ ልብሱን በዘባነ ሩቃን፣ መብሉን በከርሰር ሁባን፣ መጠጡን በጉሬ ጽሙአን ማስቀመጥ ነው። አደራ ለሞተ ወንድማችን ማዘን ማለት ይሄ ነው። ትቶት የሄደውን ልብሱን በተራቆተ ሰው ጀርባ ማስቀመጥ፣ ትቶት የሄደውን እህሉን በተራቡ ሰዎች ሆድ ማስቀመጥ፣ ትቶት የሄደውን መጠጡን በተጠሙ ሰዎች ጉሮሮ ማንቆርቆር። ደሃ ወዴት አለህ ማለት ያመልሶ ከናፈቅናት እናታችን ከናፈቅነው አባታችን ጋር ያገናኘናል። በብሩህ ገጽ በወልደ እግዚአብሔር ያውቀኝ ለመቆምም እንችላለን። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰው እጅ ይሞታል። እንቅፋት ሞቶ እንሞታለን። ምራቃችን ትን ብሎ እንሞታለን። ከመጣ አይቀርም ግን፣ ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ስጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ስጋችንን ነው የሚገሉት፣ ነፍሳችንን የት ያገኙታል? ስጋችሁን የሚገሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም። ምን አይላልቃል የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ስለዚህ ስጋችን የሚገሉትን አትፍሩ ይልቅ አምነን እንሞት እግዚአብሔር ለሁላችንም ጽናቱን ይስጠን ልናገባም ላናገባም እንችላለን ልንወልድም ላንወልድም እንችላለን በምድራችን ላይ ብዙ ነገሮች እየኖርን ያለነው እርግጠኞች አይደለን በአንድ ነገር ግን እርግጠኛ ነን በምን ሟቾች በመሆናችን አንድ ሊቅ ምን ይላል በዕለተ ፍት በፍርድ ቀን የሚገጥመ መልካም ይሁን ክፉ አሁን አይታወቅም፣ ይላል በእርግጠኝነት የታወቀ ነገር ቢኖር ሟቾች መሆናችን ነው ይላል። ክርስቲያኖች እዚህ ጋር አንድ ቁም ነገር መዘን እንውሰድ። ብዙዎቻችን መከራ እየበላ እየደከምን ያለ ነው፣ እርግጠኛ ላልሆን ነው ነገር ነው እርግጠኛ ለተሆነውስ መሞታችን ዝግጅት እያደረግን አይደለም። እርግጠኛ ለሆነውስ በእግዚአብሔር ቀን፣ በፍርድ ቀን በልውል እግዚአብሔር ፊት ስለመቆማችንስ እየተዘጋጀን አይደለም። እርግጠኛ ላልሆነው ነገር ግን የማንበላው መከራ የለም ግን እርግጠኞች አይደለንም። በእርግጠኝነት የታወቀው ነገር ቢኖር ይህቺን ምድር መሰናበታችን ባጠቃላይ በሀገራችን ላይ ያለው ረብሻ የሚያቆምልን ማን ነውስ? ንገሩኝ፣ ማን ነው የሚያቆምልን? ማን ነው የሚያቆምልን? እግዚአብሔር አምላክ ያቆምልን። እባካችሁ ወደ ጭፈራም አትሄዱ፣ እግዚአብሔርን ለምኑት። እቺ የእግዚአብሔር ሀገር ናት፣ ጽዮን ያለችበት ሀገር ናት። ጽዮን እኮ ታሸንፋለች። ድሉ የጽዮን እኮ ነው። እባካችሁ ስለሚሞቱ ወንድሞቻችን ስለሚገደሉ ወንድሞቻችን ምሕላ ጸሎትን በማድረስ እግዚአብሔር አምላክን እባካችሁ ለምኑት። ስለ ቅዱሳን አባቶቻችን ብላችሁ መውደቅ መነሳቱ አይደለም ማጉረምረሙም አይደለም። ኢትዮጵያ በምን ሁኔታ ነው ያለችው? ይህ ልናገሩ አልፈልግም።

እንደተመለከታችሁት ነው እንግዲህ፣ መፍራት የለብንም ሞትን እውነት ነው። ቤተክርስቲያን ሞትን አንፈራም። ስጋችንን የሚገድሉትን አንፈራም። ይልቅ ነፍሳችን መግደል ነፍሳችን ማጥፋት የሚችለው አምላክ እንዳንጠፋ በሞቱ ጠፍተን እንዳንቀር መፍራት አለብን። ስጋችንማ ያው በስባሽ እና ፈራሽ እንደሆነ እናምናለን። ተስፋ እንደሌለንም አንሆንም። ተስፋ አለን። ሁልጊዜ ወንስሴ ፎትን ሳይ ሞታ ነው ህይወት እዛ ይመጽያል። በጸሎት ሃይማኖታችን ላይ እንጸልያለን። የሚመጣው የሚመጣውን ህይወት ተስፋ እናደርጋለን፣ ከሞት እንደምንነሳ ተስፋ እናደርጋለን ብለን ስነምንጸልይ አንፈራም። እኛ ኦርቶዶክሳውያን ሞትን አንፈራም። ምክንያቱም ወደዛኛው ዓለም መሸጋገሪያችን ስለሆነ፣ ይልቅ በጎ ስራ ካልሰራን መልካም ስራ ካልሰራን በቤቱ ካልተመላለስን የክርስቶስን ስጋና ደም ካልተቀበልን እንፈራለን፣ እንሰጋለን፣ እጅግ ያሰጋናል ማለት ነው። ለምን ነፍሳችንም ልትሞት ስለሚችል። ስለዚህ ሁላችንም በቤቱ መመላለስ ያለብን፣ ጸሎት ማድረግ አለብን፣ ንስሓ መግባት። ዛሬ ይህ ዓለም ምንም ያጓጓ ነገር የለም። በእውነት ምንም ያጓጓን ነገር የለም። ወደ ክርስቶስ ተመልሰን ንስሓ ብንገባ ሀገራችንም ምሕረት ታገኛለች። እንዲህ የወጣው ውጥንቅጥ የወጣው ጦርነትም እንደው ጋፕ ይላል፣ ብንጸልይ ወደ እግዚአብሔር ከልባችን ብንመለስ ብንመለስ እግዚአብሔር ቅርባችን ነው። እኔ የቅርብ አምላክ ነኝ የሩቅ አምላክ አይደለም ይላል። እኛ ግን ከአምላካችን ርቀናል። ስለዚህ ወደ እሱ እንቅረብ። ሞትን ደግሞ መፍራት የለብንም። በሰማይ በእሱ እጅ የተሰራ በሰማይ በእግዚአብሔር እጅ የተሰራ ህንፃ እንዳለን እናምናለን። በዛ ህንፃ እንኖራለን እና ሁላችሁም እንግዲህ ጸሎት ማድረግ አለብን መለመን አለብን እግዚአብሔርን ይቅርታ መጠየቅ አለብን። ከምንም በላይ እግዚአብሔርን ይቅርታ መጠየቅ አለብን። ያለንበት የጾም ወቅት ነው፣ ምቹ ጊዜ ነው። ወደ እግዚአብሔር ምንቀርብበት፣ ምናለቅስበት ጊዜ ነው። እንግዲህ ከኔ ጋር በዚሁ እንሰነባበት፣ ግን ለመጨረሻ እንዲሆን አንድ የወንድማችን ዲያቆን ሄኖክ ኃይሌ በዚህ ጾም ያስተማረውን ትንሽዬ ነገር ልጋብዛችሁ። እንግዲህ በሌላ ጊዜ እስክንገናኝ በሌሎች መረጃዎች እስክንገናኝ ከኔ ጋር ከወዲሁ እንሰነባበት። ቸር ቆዩልኝ። ተከታተሉት። አሁን የያዝነው ጾም እንግዲህ ሐዋርያት ጾም ይህችን የወንጌል ክፍል ይዘን ነው የምንጾም። ሐዋርያት ጌታ ካረገ በኋላ አስር ቀን ጠበቁ፣ ጸጋ መንፈስ ቅዱስ ተሰጣቸው፣ ቋንቋ ሁሉ ቻሉ። ከዛ ወደ አገልግሎት አልገቡም፣ ዘለው ወደ አገልግሎት አልገቡ፣ ጾሙ። ምን ያስፈልጋቸዋል? ጸጋው አለ ቋንቋው አለ ፍርሃታቸው ለቋቸዋል፣ እውቀታቸው ጨምሯል። በቂ ግን አይደለም። ለካ ጸጋ ለአገልግሎት በቂ አይደለም። በጣም አደገኛ ነገር። አሁን እኛ የምንሳሳተው ሰው ጸጋ ስላለው ዘሎ አገልግሎት ውስጥ መግባት አለብን ማለት ነው። ጥሩ መስበክ ስለቻለ ወደ ስብከቱ፣ ጥሩ መዘመር ስለቻለ ወደ መዝሙሩ፣ ተአምር መስራት ጸጋ ቢሰጠው ተአምር ወደ መስራቱ፣ መመጽወት ጸጋ ቢሰጠው ወደ መንፈሳዊ ስራ፣ ሌላ ገር ምናኔ ቢሰጠው ዘሎ አይገባም። መጀመሪያ መጠየቅ አለበት፣ አቤቱ። በጣም ብዙ ሰዎች እኮ በጸጋቸው ጠፍተዋል። ታውቃላቸው? ምን ነው ጸጋው ባልተሰጣቸው የሚያስብልም በጸጋው ምክንያት ገደል የገባ በጣም ብዙ ሰው አለ። ቤተክርስቲያን ቤተ ክርስቲያን ስንት አይነት ባለጸጎች አይታለች። ምን አይነት ድምፅ የነበራቸው ምን አይነት ተናጋሪ የነበሩ ምን አይነት አመስጣሪ ተርጓሚ የነበሩ ጠፍተው የቀሩ ብዙዎች፣ የምናስታውሳቸው ግን አሁን የረሳናቸው ስማቸው እንዲነሳብን የማንፈልጋቸው እነ ንስጥሮስ እነ አሬዎስ ጸጋ ነበረ። አሬዎስ ገጣሚ ነበረ። ደግሞ በአብዛኛው እንደዚህ የሚክዱ ሰዎች መልከ መልካሞች ናቸው። ሰው ይወዳቸዋል ደና መልካለ ስተው ደግሞ ይ ችግር አለበት እንዳትሉ ግን ምንድነው ከውበቱ ጋር ትቢት አለ ማለት፣ ውዳሴ ከንቶ አለ ማለት፣ እውቀት አለው አለኝ የሚል ስሜት አለ ማለት። ገጣሚ ነው ይገጥማል ይጽፋል። አሪዎስ ክደቱን እኮ ጉሊት ለሚሸጡ ሴቶች ሁሉ ማስጠናት ችሎ ነበር። ምንም የማያውቁት ግን ዶክትሪኑን አሪያኒዝምን በቃላቸው ይዘው ግጥሙን ይሉ ነበር። በስንት ባለጸጎች ተበጠበጠች፣ ድምፅ ባላቸው ሰዎች ተበጠበጠች። እንዴት ሲያምር ድምፃቸው ተ ነው ይባላለሁ። ታያው ምናምን ሲባል አይነት ሰው ቀንታችሁበት ነው። አሁን እሱ እንዲህ ስለሆነ ነው እንጂ በቃ ሰው ደህና ሰው ሲገኝ ተቀናላችሁ። ይ በጸጋችን ከመጥፋት ይሰውረን፣ ይጸልያሉ አባቱ ጸጋን አትስጠኝ ከሰጠኝ ደግሞ አብረትትን ነው ስጠኝ። በጣም ብዙ ሰዎችን በጸጋ ምክንያት አታለች ቤተክርስቲያን። ሐዋርያት ይሄ ስለገባቸው ቋንቋ አለ ምን ችግር አለ ብለው ሊሰብኩ አልወጡም። ጾሙ ተዘጋጁ። እንኳን እነሱ ጌታ እንኳን እኮ ከማገልገሉ በፊት ሰላሳ ዓመት ዝም ብሎ ሰላሳ ዓመት ዝም ብሎ ሶስት ዓመት አስተምሯል። ስንት ዓመት ዝም ብሎ ሶስት አመት አስተምሮ ሄደ። ሰላሳ ዓመት ዝም ብሎ። እኛ ኮ ሶስት ዓመት ተምረን ሰላሳ ዓመት እናስተምረን በተቃራኒ ማለት አሁን እሱ ምን መዘጋጀት ያስፈልገዋል? አምላክ ነው ባለቤቱ ነው። ግን ዝም ያለበት ጊዜ ነው። ይሄ ለስብከት ለአገልግሎት ብቻ እንዳይበሳችሁ። ህይወት ሁሉ ኮ በጸጋችን የምናገለግልበት ሜዳ ነው። አሁን ጸጋ ሲባል የሚመስለን እግዚአብሔር ዘማሪ፣ ሰባኪ፣ ጸሐፊ፣ ቀዳሽ፣ አወዳሽ ሰጥቶ የቀራችሁት አርፋችሁ ቅዳሴውን ስሙ የሚል ይመስለናል። አይደለም። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን ምንድን ነው? አሁን እዚህ መሃል ለሐዋርያት የወረደው በጳራቅሊጦስ ዕለት የተሰጠው ጸጋ ያልተሰጠው ሰው የለም። እዚህ አዳራሽ ውስጥ በአርባ እና በሰማኒያ ቀናችን ተሰጥቶናል። ቤተክርስቲያን ለዚህ ህፃን የወረደው መንፈስ ቅዱስ በእኛ ላይ ይደር እያለች ነው ክርስትና አንስታ የምትጸልየው ሁላችንም ላይ ጸጋ መንፈስ ቅዱስ አለ። ምንድን ነው ለእኛ የሰጠው ጸጋ? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ ምን ይለዋል በአንተ ያለውም የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። እስኪ በሉ፣ በአንተ ያለውም የመንፈስ ቅዱስ ጸጋ እንድታነሳሳው ምን እንድትለው? ቆስቁሰው አለ። መንፈስ ቅዱስ እሳት ነው፣ የተዳፈነ እሳት ነው። ስትቆሰቁሶ ቆሰቆሶ ይሰራል። እንድታራግበው እመክርሃለሁ። በምንድነው የምናራግበው? በጾም በጸሎት በትጋት ስናራግበው እግዚአብሔር ሁላችንም ቢያስቀምጠው ጸጋ አለ ለቤተ ክርስቲያን አገልግሎት ብቻ ለዓለም ጨው እንድንሆን ነው። ጸጋ የሰጠ ለሁላችን ነው ጸጋ የተሰጠ እና በቤተ ክርስቲያን የአገልግሎት ምድብ እንዳትከፍሉት። ጸጋ ለአንዳንድ ሰው ሰው ታግሶ የማስታመም ጸጋ ይሰጠዋል። ለአንዳንድ ሰው የመስማት ጸጋ ይሰጠዋል። ለአንዳንድ ሰው የመናገር ይሰጠዋል። ከሁሉም ይበልጠው ጸጋ ደግሞ ሰው መውደድ መወደድ አይደለም ምን ማረግ መውደድ። ከሁሉም የምትበልጠው ጸጋ የተባለችው ማለት ለህይወታችን የሚያስፈልጉ ብዙ ጸጋዎች አሉ። ስራህ ላይ ታማኝ እንድትሆን ትጉ እንድትሆን እሱም ጸጋ ነው። የእያንዳንዳችን የትምህርት መስካችን የስራ መስካችን መንፈስ ቅዱስ በሰጠን ጸጋ የምናፈራበት ሜዳ ለአገልግሎት ብቻ የተሰጠ ጸጋ እንዳይመስላችሁ። ስለዚህ ቁስቁሰው ተብሏል። እኛ ውስጥ ያለውን ውስጣችን ያለውን እምቅ የመንፈስ ቅዱስ ጸጋ ሳንጠቀምበት እንዳንሞት ማሰብ ያስፈልጋል።